ኢስላም በንስሐ በተወት በእስትግፋር ያምናል። በዚህ ምክንያት ነው ሰው የሚድነው ነው የሚለው እስልምና። ሐዲሱ ቁድሲይ ላይ ነብይ ጌታችን አምላካችን አላህ ምን ይላል? የብነ አደም ለው በለገት ዙኑበከ ዐናነ ሰማእ ሡመ እስተግፈርተኒ ገፈርቱ ለከ ወላ ኡባሊ የአደም ልጅ ወይ ወንጀልህ ተከምሮ ተከምሮ ሰማይ ጣራ ላይ ቢደርስ ከዛም ጥፋተኛ መሆንህን አምነ ይቅርታ ብትጠይቀኝ እዛ የተከመረውን ኃጢአትህ ምንም ሳይከብደኝ ይቅርልህ ነበር ነው ያለው። አላ ወደ አላህ በንስሐ መመለስ ኃጢአተኛ መሆንን አምኖ ይቅርታ መጠየቅ ወንጀል ሊማር ዋነኛው መንገድ ነው። በእስልምና በአንተ ኃጢአትና በአላህ ምሕረት መሃል ጣልቃ የሚገባ ሶስተኛ አካል የለም። አላህ የልብህን ያውቃል፣ ይመረምራል። ጌታ የልብን ካወቀ ሶስተኛ አካል ስለ አንተ ምን ብሎ ሊናገር ነው ወደ አላህ የሚሄደው እኔና እሱ እኮ ብንጣላ ሶስተኛ አካል እኮ እሱ ያላወቀው ወይኔ ያልሰማሁትን ነገር በመሃል እየተጠቀመ ሊያግባባ የሚሞክር ነው። አንተ እኮ አልገባህም እንጂ እሱ ማለት የፈለገው እንዲህ ነው ብሎ እንዲመለስ ከቁጣው፣ ከአቋሙ ይቅርታ እንዲያደርግ የሚያስታርቅ ነው። አላህ የባሪያውን ሙሉ ልቡን ንስሐ ይፈልጋል አይፈልግም፣ በኃጢአቱ ተጸጽቷል አልተጸጽተም የሚለውን ካወቀ ሶስተኛ አካል ዋጋ የሚከፍል ምን ያደርግለታል? አላህ እስልምና ሎጂክ እስልምና ሪያሊቲ ነው። እያንዳንዱ ሰው በነፍስ ወከፍ ይጠየቃል፣ ነው የሚለው። በአዳም አትጠየቅም፣ በክርስቶስ አትድንም። አለበዛ። አሁንም የጠፋሁት በክርስቶስ ነው የዳን ማን ነው? በአዳም ነው የጠፋሁት የዳንኩት ደግሞ በክርስቶስ ነው ካልክ እኔ ሮቦት ነኝ በላ። ለመዳንህም ለመጥፋትህም ሚና የለህም። ያጠፋህ የአዳም አለመታዘዝ ነው፣ ያዳነህ የክርስቶስ ጽድቅ ነው። አንተ ምንድነህ በዚህ መሀል? አንዱ ሲፈልግ የሚያድንህ ሲፈልግ ደግሞ ሌላኛው የሚያጠፋህ መጫወቻ ሁነሃል ማለት ነው።